ሲጀመር እሷ ማለት ነው የወንድ ሱስ ያለባት ልጅ ናት። ብዙ ወንዶችን ነው የምታጫወተው፣ ካላቀሙ ካለምን ምናምን ነገር እና ይህን ልጅ አጉል ከምታደርገው ብዬ ነው እኔ ለእሱ ብዬ እንትን ባልኩ። ግን አይታችኋል፣ ባለፈው ቪዲዮ በጣም ነው የመቱ ጽድ ሁሉ አስሙን ጫጫውን ማለት ነው እና ፋነት ጠይቅኛለ እኮ አሳስረው እንደውም ገና አስገድለዋለሁ። አይገርምሽም? ይሄ መጣልሽ። ሰላም ሰላም ተወዳጆች እንደት ናችሁ? ሀይ ያላችሁበት ሰላም እ በትሩላቸው ዛሬ ማለት ነው ች እያየን ማለት ነው ደስ ነገሮችን እያየን ብዙ ነገሮችን የምነግራችሁ ይሆናል ማለት ነው። ዛሬ በጣም ደስ ነው ያለኝ ምክንያቱም ማለት ነው ያቺን ማስረባ ከንቱ ብርሃን ይታቆጣጣቸዋል። የዛሬ ሳምንት ልክ በዚህ ቀን ማለት ነው ጊዜና እሷ ሆነው በጣም ነው የመቱኝ ማለት ነው። ጽድ ላይ አጋድሞ በጣም መታወኝ ሞኔጫጫዊ ምናምን ነገር ነው እና ፊቴን አበላሽተውታል። እዚህ ጋ ለዚህ መኮፍያ ያደረኩት እና ዛሬ የኔ ቀን ነው የኔ ቀን ነው በእውነት ነው። በጣም ያስከፋች፣ በጣም ያልጠበኩትን ነገር አድርጋ ማለት ነው። እኔ ጉዜን እኮ ብትወስደው እኮ ምንም ማለት አይደለም፣ ግን ልትጠቀምበት ስለፈለገች ነው። ልትጠቀምበት ማለት ነው። ሲጀመር እሷ ማለት ነው የወንድ ሱስ ያለባት ምክንያት ብዙ ወንዶችን ነው የምታጫውተው፣ ካላቅሙ ካለምን ምናምን ነገር። እና ይህን ልጅ አጉል ከምታደርገው ብዬ ነው እኔ ለእሱ ብዬ እንትን ባልኩ፣ ግን አይታችኋል፣ ባለፈው ቪዲዮ በጣም ነው የመጡት ጽድ ሁሉ አስሙኑ ጫጫው ማለት ነው እና አስቡት፣ እኔ በዚህ ደረጃ እንደዚህ ሆኜም ዝም ማለት አይጠበቅብኝም። አንዱ ለእሱ ስል ማለት ነው እኔ በቃ እሱ ምንም ቢሆን እንዲጎዳ አልፈልግም፣ ጊዜ በእውነት እንዲጎዳ አልፈልግም። በዚህች በማትረባ ልጅ ማለት ነው። ብትጠቅመው፣ ከእሱ ጋር ዘለቄታ ላይ ቢኖራት ብትሆን ደስ ይለኛል። ግን አትሆነውም። በጣም በቃ ወንድ ታበዛለች። አንዱን ይዛ አንዱን፣ አንዱን ይዛ አንዱን ነው። በሽታም ታስይዘዋለች ይሄ ልጅ። ከሰሞኑ እንደው የሰማውት ነገር አለ። ቤቱ ቀጥሯት የሆነ ሰርፕራይዝ የሚያረጋት ነገር እንዳለ በሽታ ከመያዙ በጣም ከፍተኛ ከባድ ሁኔታ ከሙዜ ጋር በጣም ብዙ ነገሮችን እንትን እያለች ነው። ብሩን እያስጨረሰችው ነው። በዚችው የምትከፈለውን የዩትዩብ በር ገና ተከፋይ ነው ብላ እሱ ብዙ አይከፈለውም። በእርግጥ በደንብ ስለማይታይለት አይከፈለውም። ያሳዝናል በእውነት ብታዩለት፣ እኔ በጣም ደስ ይለኛል። ያችንን ብር ደግሞ ለማጫረስ ከኋላ ከኋላው ተጭራው ጭራው ትላለች። በእውነት ነው የምላችሁ፣ እኔ ቀልቼ ምናምን አይመስላችሁ። ስለማሰብ እና እኔ አሁን ያሰብኩት ማለት ሲነት ስፋል ንትት ያለው ገበናዋ እንደ ብቄ ታው እንደ ሴት ማለት ነው። ግን አሁን ደግሞ አርፋ ስላልተቀመጠች በሌሎች ወንዶች ላይ ሌሎች ተግባሮችን ማረግ ስለጀመረች ወንዶች መጉዳት ስለጀመረች ወንዶችን እንደ ወንድ ሚስለማላቸው ለ በእነሱ ለበጣም መጫወት ስላበዛች ያንን ነገር እንትን ለማለት እፈልጋለሁና ዛሬ አንድ ነገር አሳያችኋለሁ፣ በእኔ ቤት ማለት ነው። ከዚህ በፊት በእኔ ቤት መጥቶ ያለ ሰው ግን፣ አሁን ላይ ሰፕራይዝ አድርጋችኋለሁ። በጣም የምወደው ማትረባ እና ምርጦች፣ ዛሬ በነገራችን ላይ አንድ ነገር የሚያስደስት ነገር አለ። አንድ ብቻ ሰው ሁለትም ጭምር ነው። ብርሃኑን ቀጥሬያታለሁ፣ ከመጣች ማለት ነው። ይቺ ማትረባ ማለት ነው፣ ቀጥሬያታለሁ። ነጣና ሁለተኛውን ደስታ ደግሞ አሰላቸዋል። እኔን እንደዛ ጽድ ስር አስገብተው እንደወገዱ እኔ መልካም ምላሽ ይሰጣታለሁ። እንደሱ አይደለም እና ብርሃኑ ቀጥሬያታለሁ እየመጣሽ ነው። ምን አስባለ እየመጣሽ ነው። አኩርፋለች፣ ደግሞ አኩርፋለች። ሰላምታለች፣ ሰላምታለች

ማችሽ ጠራች። ሌላ አዋራሽ ፈልጋለሁ። ስለር ገንዘቡ አትንካኝ፣ አንተ ደግሞ አትንካኝ። አንዋር ሲጀምር አንተ የምትነካ አይነት ሴት አለች። ተዋት፣ አትንካት። የምን ብር ነው? ፖስቱት፣ በቃ ፖስቱት፣ በቃ እራሴን ማጥፋት ነው። ደስ ይላቸዋል። ፖስተው የለኝም